ውድ ቤተሰቦች ዛሬ ሃይማኖት ታደሰ ልደቷ ነውና ሁላችሁም ከአዳሚዎች ትሆናላችሁ ተብላችሁ ትናንትና ተጠርታችኋል። ዛሬም ጠርታችኋል። እንግዲህ ሳምንቱ ሙሉ አቶ በፍቃዱ የተባለ ግለሰብ ዩቲዩበር ያወራው ወሬ ትክክል ካልሆነ በይቱ መንደር እንዴት አርገን እንደምናጥፉ እንደምና እንደምንዘበዝፈው እንደምናጸዳው እንግዲህ ዲያኔ ነው የሚያከብረው ብሏል። ትናንትናም በተሰራው ቪዲዮ ላይ እንግዲህ ሀሳብ አስተያየት ሲሰጥ ነበረ እስኪ እንዲሁም አንዳንድ ነገር ምነግራችሁ ነገር ይኖራሉ ድር ቤተሰቦቼ ሰላም ጤና ይስጥልን እንዴት ናችሁ እንዴት አላችሁ አለሁ እኔ ደህና ነኝ በጣ በጣም የተመሰገነ ይሁን ለዚህ ቻናል አዲስ ስለሆናችሁ ላይክ ሰብስክራይብ ሼር እያደረጋችሁ እንዲሁም አዳዲስ መረጃዎችና አንዳንድ ያልገቧችሁን ነገር በደንብ የምናብራራበት ቻናል ና የምንነጋግርበት ያልተግባባንበት ምንነጋገር ብቻናል ይሆናል ማለት ነው። ዛሬ እንግዲህ ሃይማኖት ታደሰ ከስንት አመት ወደ ስንት አመት እንደሆነ ባናቅም ልደቷ ነው የዛሬዋ ቀን። የዛሬ አመቷ ቀን በጣም በጣም ደስ የምትል ቀን ነበረች። በእንባ ታጥባ ነበረ ያከበረችው በዓሏን ብሩክም በዛን ሰአት መንፈስ ነበር። ሃይማኖትን ሴት ተዋውቃት የነበረው እንደ ዛሬ ከማንም ጋር ከማንም ምንም በማይታወቅበት ጊዜ ልክ ሃይማኖት ነው ወደ ልብ ውስጥ ተቀብሎ በፍቅር እንበሉት፣ በጓደኝነት እንበሉት፣ በምን እንበሉት ያስገባት። አሁን ላይ ግን ያው እየሆነ ያለው ነገር ለሃይማኖት እንድትስተካከል ወይም ደግሞ ሃይማኖት ሰሞኑን በጣም ብዙ ሰው ጠልቷታል። ሚዲያ ላይ ባደረገችው ነገር፣ ዳኔ ጋ በሄደችው። ግን ዳኔ ጋ ብትሄድም ያን ያክል የእሷ እንደዚህ አልባሰም። ግን ብሩኬ ደግሞ ያው ከማንም ሰው ጋር የሆነ በቃ ይቀራረባል በጣም በነገራችን ላይ ማለት ነው ያ ነገር እንግዲህ እሱ ፈልጎ ሳይሆን ሳይፈልገው ለሃይሜ እንድትማርበት የፈለገው ነገር፣ እንዲሁም ደግሞ ብዙ ጊዜ በሁለቱ መካከል በፍቅራቸው መካከል ትዝ የሚላችሁ ከሆነ ብሩክን ፕራንክ ያደርግና በጣም ሲረገጥ ሃይማኖት ግልብጥ ብላ ልክ ወደ እሷ የመጡትን ሰዎች ወደ እሱ እንዲሄዱም ታደርግና፣ ባላንስ ታደረግና በመሀል ፕራንክ ነው ምናምን በማለት ሲቋረጥና የሁለቱም ፍቅር ይቀጥላል። አሁን ላይ ደግሞ ብሩኬ መስዋዕትነት መክፈል አለበት ለእሷ ልክ በህዝቡ ቤት እንዳሁን ያው ዳኒ ጋ ሆነ ሀይሚ በጣም ነው የተሰደበች። እውነት ለመናገር በጣም ትገደል እስከምትባል ድረስ ደርሳለች። ሰው ያን ነገር ለማጽዳት ለማጽዳትም ሳይሆን ያለውን ነገር በቃ እሷ ተሰድባ ለምን እኔ ስቀር አለሁ የሚለውን ስሜት ተለብሶ እንዲሁም ደግሞ ሃይማኖትም በአንዳንድ ነገር ቡሩኬን ውስጡን የሆነ ደስ የማይሉ ነገሮች እነሱን እንዴት አድርጋ ትቀበላችኋለች? እንዴት ነው? ምንም በቃ ባላልኩበት ነገር ሴት እንደ ቦርሳ ልማድህ ነው እንደዚህ ነው ምናምን፣ እንግዲህ ያው ሻንጣ ነሽ ባንች ብሏል ብሩኬ። ያው ከአንድ አመት በላይ እሷን ነው እንግዲህ ይዞ ሲጎትት እኛ የምናየው። ከዛ ውጭ ያለውን እሷ ናት የምታውቀው። ግን እኛ ብሩኬ ያደርጋል ብለን እኔ ዛሬም ነገም መቶ ፐርሰንት እኔ አላደርገውም። ያው በየዋህነት ማንም ሰው ጋር ይቀርባል በእንደዚህ አይነት ስኬዝ ቀርቦ ሊሆን ይችላል እንጂ ከዛ በሌላ አይነት ኬዝ ግን በምንም በምንም ታምር ብሩኬ ያደርጋል ብዬ እኔ አልገምትም በፍጹም ግን ያው መማር የፈለገው ነገር ማስተማር የፈለገው ነገር ለሀይሚ ነው ሲቀጥል ደግሞ ለተመልካቹ ነው ተመልካቹ ጋር ሀይሚ ጋር ምን አይነት ተጽዕኖ እንዳለ አይታችኋል አሁን ላይ ደግሞ እግዚአብሔር ይመስገን ሃይማኖትን ተወታርገው፣ በከፊሉ ወደ ብሩክ ላይ ነው ሁን ደሞ እያሉ ያሉት ማለት ነው። ሶ ባልና ሚስት ከአንድ ባህር ይቀዳል የሚባለው ነገር ይሄ ነው። እና የሃይሜ ቁስል ለብሩክ ያሟል፣ የብሩክ ቁስል ለሃይሜ ያሟቸዋል። እንደዛ ነው እኔ የተሰማኝ። እና ሃይሜን የተናገሯትን ለማስተካከል ነው እንጂ እውነት ይሄን ነገር አስቦበት ፈልጎት አይደለም ከልጅቷ ጋር እየሆነ ያለው ማለት ነው። ሶ በዚህ አጋጣሚ ቡቡዬ ይበቃል። ምንም አስፈላጊ አይደለም በዚህ ልክ ስምህን ከፍ ዝቅ ምንም ባሉ አልክበት ምንም ባላደረግከው ይከብዳል። ሲቀጥል ደግሞ ምንም ቢሆን ምን ሃይማኖት አንተ ከሴት ጋር ስትመጣ ስሜቷ በጣም ኦቨር ነው። እንደምታዩት ስሜቷ መቆጣጠር አልቻለችም። የምትናገረው ንግግር ምናምን በጣም ይደብራት ሰው ይበቃታል። ይህን ያልካስተካከልክላት በጣም በቂ ነው፣ ከበቂ በላይ ነው። ሃይማኖት ታደሰ እንግዲህ ስንት ዓመትሽ እንደሆነ ባናቅም ዛሬ እንግዲህ የልድትሽ ቀን ነው። በደስታ ልድትሽ እንዲያልፍ መልካም ምኞቴ ነው። እንግዲህ የተባለው የተወራው ግርግሩ ሁሉ ነገር ሳይፈጸም በሰላም እንዲያልፍ መልካም ምኞቴ ነው። ምክንያቱም ይቺ ቀን ያው በጣም የምትናፈቅ ቀናት ማለት ካልነበራችሁበት ምድር ዱብ የምትሉባት ጊዜ ናት እና ይህን ያህል ጊዜ ደግሞ በእንደዚህ አይነት ስኬት መቆየት ማለት በጣም ቀላል አይደለም። የዛሬ የዛሬ ዓመት ጥሩ አከባበር ተከብሮላታል። ከብሩ ኬጋ ታውቃ በዛኛው ዓመት ደግሞ ወንድሞቿ ሳፋ ላይ ነበር ያከበሩላት ሕፃን ነበረች በዛን ሰዓት ያ ሁሉ ነገር እንግዲህ እያየናት ስላደግን ስለ ሃይማኖት ስለ ስራዋም ሆነ ስለ ማንነቷም ሆነ ያው ተደብቆ ያለ ነገር ስለሌለ ከየትስ ከየት እዚህ እንደደረሰች ምናያት እና እያየን አሰላደግን፣ ሁሉንም እናውቃለን። ብሩክንም ከየት ተነስቶ እዚህ እንደደረሰ አሁን ከነማ ጋር እንደዚህ ሊሆን እንደቻለ ያው የምናየው ነው የሚሆነው። ምንም አዲስ ነገር የለውም ማለት ነው። ግን በዚህ አጋጣሚ ቡቡዬ፣ እንደ ወንድሜ የምነግርህ ይበቃል፣ ከዚህ በኋላ በጣም ይበቃል። ሃይማኖት አጠገብ ያን ያክል ይሄን ያክል ሌላ ሴት ጋር እንዲሞኑ አስፈላጊ ነው ብዬ አላስብም። ምክንያቱም ዛሬ ላይ ያንተ ያየኸው ያው ሀይሜን ምን እንደምትልና ያን ያህል የተናገረችኝን ምንም ነገር ሳታይ የተናገረችኝን እስኪ ላስወጣላት ምንድን ነው የሚመጣው ነገር፣ እልህ ነው በቃ። እዚህ ውስጥ አሁን እየተገባቡ ያሉት እልህ ነው እንጂ አሁን ትናንትና ምንም ልጅቷ ያወራችው ነገር የለ፣ ምን የለ። መጣች፣ ቁጫ ቁጫለች፣ ታቀፈች፣ ሄደች፣ አለቀ። በዚህ መካከል ግን ሃይማኖት በጣም እየተናደደች ነው። በጣም ስትናደድ ደግሞ የምታወጣው ቃላቶች በጣም ይደብራሉ እና ከዛ እነዛ ደግሞ ለአንተ ክብር ማዋረጃ ነው። በእርግጥ ያው የእሷን ስም ለማስተካከል ነው። ይሄ ምንም ጥርጥር የለውም። እንደገናም ደግሞ ሃይማኖት አለ ስሙ ስም ለምን ሰጠችው የሚለውን ነገር ያንን ነገር ብቻ ለማድረግ ስለፈለገ ነው እንጂ ብሩክ እናንተ እንደምታስቡት አይደለም። ብዙዎቻችሁ ወይ ጨዋ የተባለው ሰው ጨዋ የተባለው ሃይማኖትን በዛ ልክ ጨዋ ነች በራችሁ ካሰባችሁ ብሩክም ጨዋ ነው። ለምን መሰላችሁ? ሁለቱም አንድ አይነት ስሜት ነው ያላቸው፣ አንድ አይነት ባህሪ ነው ያላቸው። ይሄን ያህል አመት አሁን አንድ አይነት ባህሪ አንድ አይነት መተሳሰብ ባይኖራቸው ይቆያሉ ብላ ተሳስባላችሁ። አሁን ላይ ያው የስራው ባህሪ ነው፣ ታውቃላችሁ። ሀገር ቤት ኑሮ ውድ ነው። እያንዳንዱ ነገር በምን በምን ያህል ወጪ እንደሆነ ታውቃላችሁ? ይሄን ነገር መስራት አለባቸው። አሁን ላይ በጣም አንዳንዴ አይዲያም ይቸግራል። አሁን ላይ በጣም ሲቸገሩ አይዲያው ራሱ ሚዲያው እየወጣባቸው እየወጣባቸው መጣ። በመጀመሪያ ግን ያው ፕራንክ ነው የጀመሩት ብሩኬ የጀመረው ከዛ በኋላ ሀይሚ ለአራት ቀን ሶሲና ብሩኬ ብሩኬ ከዳኒ ጋር እስኪደባደብ ድረስ የተሰራው ፕራንክ ብሩኬ በምንም ተአምር አያቅም በምንም ከዛ በኋላ ነው አራታችሁን ላስታርቃችሁና እኔ ከእናንተ መሀል ልውጣ ሲል የዛ ጊዜ ሃይሜ ነግረዋለች፣ ያውቃል። ከዛ በኋላ እውነቱን ነው የምነግራችሁ፣ እኔ ስለማቅ ነው ይሄንን የምነግራችሁ። ሌላው ብሩኬ ከሳ ምናምን ለምትሉት ነገር እንደዚህ አይነት ነገር ሲሰሩ ሁለቱም አይመቻቸውም። ሀይሜንም አይኗን አታያትም ብር ብላለች። አይኗን ማለት ነው። ብሩኬም እንደዛው። ያኔ የሆነ ታስባላችሁ እኮ ምን ነገ ምን መስራት እንዳለባችሁ፣ በምን አይነት መልኩ ይሄን ቪዲዮ መጨረስ እንዳለባችሁ ሀሳብ አይቀርም። እና ደግሞ ብዙ ስራዎችን ትሰራላችሁ። ከሌ ምን አለ ከሌ ምን ሆነ፣ ሚዲያው ላይ ምን አለ ይሄም ማየታችሁ አይቀርም። እንቅልፍ አለ መተኛ አተኙም እና ይህ ነገር ይኖራል። ታውቃላችሁ ያኔ የሆነ ሰላም ስትሆኑ ሰላም እንቅልፍ ትተኛላችሁና ይሄ ነገር ይመስለኛል እንጂ ሌላ ምንም የሆነ አይመስለኝም። ብሩኬ ማለት ነው። እንደምታዩት ያው ትናንትና ወዲያ ዘና ማለት መልኩ ነው፣ እየመከራችሁ ስለ አይዲያው ግልጽ ጥጥ አድርጎ ነግሯችሁ ያለውን ነገር ሲያወራ የነበረው ማለት ነው። እና ብሩኬ ምንም አልሆነም። ያው ያልኩ አንዳንድ ነገሮችን ልጆችን አትካፈል እሺ ብሎ ማግስቱ አልሰራ እና ደህና ነው። ምንም አዲስ ነገር አይኖርም። ቤተሰቦች እንትን በይና ጠይቂና ነገርኝ ስላላችሁ ነው። ምንም የተፈጠረ ነገር የለም። እና ወንድማችን የምንወድህ የምናከብርህ ብሩካችን የሀይሚ ንጉስ ከዚህ በኋላ የሆነ በቃ እኛ ከማናቃቸው ሴቶች ጋር እንድትለጣጠፍ አንፈልግም። ይቅርብን፣ ይቅርብን፣ ይቅርብን፣ ይቅርብን ይደብራል። ምክንያቱም አሁን ለሀይሚ ለማናደድ ወይም ደግሞ ለሀይሚ እንድታቀው ባሏለበት ነገር እንዲውለሃል ስለተባለ ነው። አሁን እሱ ያመጣው እንጂ እዚህ ጋር ሰውን ፈልጎ አላለም። በደንብ ራሱ የሚያውቃት አይመስለኝም፣ እውነት መናገር ማለት ነው። እዚህ ቀጥል ደግሞ አንተ ራስህ ሀይሚ እንዳትሄድ የምትፈልግበት ቦታ ላይ ያለችን ሴት ነው ያመጣው። ስለዚህ ብሩኬ ፕሊስ ፕሊስ፣ ይበቃል፣ ከዚህ በኋላ ይበቃል። ከልጅቷ ጋር ባትጓዝ የተሻለ ነው። እኛ አንተን የምናቅህ ቆንጣጣ፣ በቃ የሆነ ተቆንጥጠህ እንዳደግህ እናቃለን። ባለባበስ በምናምን አይሮን ነው ሰውን መገመት ይከብዳል፣ ግን ደግሞ አሁን ላይ በእርግጥ ሃይማኖትም አሁን ላይ ያው ራቁቷን እየሄደች ነው። ብዙዎቻችሁ ራቁቷን ከምትሄድ ሴት ጋር እንዴት ይሰራል? እንዴት እንዲሆናል ነው እያላችሁ ያላችሁት ማለት ነው። ጊዜው ነው። ያው ምን ታረጉታላችሁ? እሷ ደግሞ ያው የአርቲስት ሰው ናት። ያው ሰው እንደው እንደ ጊዜው ነው የሚሆነው። ገባችኋል? አሁን ድሮ ሃይማኖት እንደዚህ አይነት ልብስ አትጠቅም ነበር። አሁን ግን ያው ምሮቅቷን ነው የምትሄደው፣ ያው በጣም ባይበዛም፣ ነገ ደግሞ እያለች ትቀጥላለች። ስለዚህ ሰው ሳይወድ በግድ ነው ከቴክኖሎጂው ጋር የተጓዘ እየመሰለው ነው፣ አለባበሱ ሁሉ ነገር የሚቀየረው እና አለባበሱ እንደዚህ ስለሆነ ያኔ ማንነቱ ሌላ ነገር ነው ሌላ ታሪክ ነው ማለት አይቻልም። ምንም አዲስ ነገር አይፈጠርም ይች ምድር ላይ ማለት ነው። ሶስና አሁን አለች ሶስና ሶስና በስንት እንደዛ ስትጠሏት ሶስና በስንት ጣሟ ምናምን፣ ግን ያው ብሩኬ እንደነገራቸው ሶስዬ ቢግ ሪስፔክት በጣም ወዳት እህቴናት ነው ያለው። ገባችሁ አደለ ሶ እኛ አሁን እንወደዋለን ብሩኬን። አሁን እኛ እኛ አሁን በሚዲያው ላይ በጣም ብዙ የሚወዱት ልጆች አሉ። በምን በስራው በተለያየ ነገር። ስለዚህ በጓደኝነት እሷም ሶስና ክብር የምሰጥበት ቦታ ይኖራል። እሱም ክብር የሚሰጥበት ቦታ ይኖራል። አንደኛ አብሮ አደጎች ናቸው። አሁን ላይ ግን ሊንዳ ጋ ምንም ሊንዳ ጋ የሚያደርገው ነገር ምንም ነገር የለ፣ ሀይሚል ለማስቀናት ካልሆነ በስተቀር ከዛ ውጭ ከሊንዳ ጋ ምንም ሊያገናኘው የሚችል ነገር የለም። ምክንያቱም ሶስና ረ አንድ ሰፈር ነው ያደጉት፣ ተቀተው ነው ያደጉት። ያው በድሮ በሬ ያረሳ የለም። ድሮና ዘንድሮ አንድ አይደለም። ያው እንደ ጊዜው ነው የምትሆኑት። አሁን ምሳሌ በሀይሜ ማየት ትችላላችሁ። ሀይሜ አሁን ቡታጅራ እያለች እንዴት ነበረች? አሁን አዲስ አበባ እያለች እንዴት ነው አለባበሷ ሁሉ ነገሯ? በአለባበስ ነው የሰው ልጅ ሴተኛ አዳሪ ምናምን ምናምን ስትሉ ነበር። አሁን ሰው ማለት ነው። እና ሁሉም ሰው በቃ ስታይል ነው፣ አለባበስ ስታይል ነው የሚያደርገው። ሆነም ቀረም፣ ግን አሁን ያለህበት ቦታ ቡርኬ ይበቃል። ከዚህ በላይ ከተጓዝክ ደግሞ ሌላ ገተቻ ነው የሚመጣው። ምክንያቱም ሳትፈልግ ደግሞ ያልሆነ ነገር ውስጥ ትገባለህ። ከዛ ደግሞ ክብርህን ክብርህን አታወርድ። በቃ በክብርህ የማትደራደር ወንድ ነህ። እኛ ምንወድ በዛ ነው፣ ባለማለቃቀስህ ያሉትን ነገሮች በቃ በትዕግስት ለሀይሚ በቃ እያንዳንዱ ብታጠፋም እንኳን ያላጠፋች ሴት አስመስለህ እስካሁን ድረስ ማንነቷን ሁሉ ነገሯን ደብቀም ሚስጥረዋል። ብታስከፋም፣ እሷም ብታስከፋትም፣ ሁለታችሁም ተደባብቃችሁ እዚህ ደረጃ ደርሳችኋል። ከአሁን በኋላ ደግሞ እንግዲህ ሃይማኖትም ትልቅ ሰው ነሽ፣ ብሩኪም ትልቅ ሰው ነህ። እንደ ትልቅ ሰው ነው ማሰብ ያለባችሁ። እንደ ትንሽ ሰው ሁሌ መሆን የለም። ትናንትና አሁን እሷን አትንካትና በአንድ በአንድ ሁለት ስልታቅፍ ነው ወይ ስትለው እሷን ተወት አድርጎ እሷን መንካት ምናምን ይሄ የህፃን ስራ ነው። በቃ ይህ ጠንዘራ ነው። እና ብሩክ ወደ ራስ ተበለስ ይበቃል። ከዚህ በኋላ ውድ እህቶችም የምትወዱት እኔን ያክል ምንም ቢሆን ምን የገባበትን ነገር የሚሰራውን ነገር እናውቃለን። ይህንም በማለቴ እንዳይደብራችሁ፣ እኔ በጣም ስለምወደው በጣም በቃ ያለበት ቦታ ክብሩን እንዲነካው ስለማልፈልግ ነው። አንዳንድ የሚጽቡ ጽሁፍ እና የሚሉት ነገር በጣም ያስጠላል። ያንን ነገር ደግሞ የሚናገሩት ሃይማኖት ከምትለው አንጻር ነው። ሃይማኖትም ደግሞ አልፈርድባትም፣ ስሜቱ ከባድ ነው። የምትወዱት ሰው ከሌላ ሴት ጋር እንደዛ እንኳን ለሷ ለእኔ ተሰምቶኛል። ለእኔ ማለት ነው ለእኔ። ስለዚህ ለእሷ ደግሞ ኦቨር መሆኑ በጣም ቀላል ነው። እና ይህን ያህል ባትናገር አይገርመኝም ብትናገር ማለት ነው። ሶ ስለዚህ ብሩካችን ይበቃል። አንተ የተግባር ሰው ነህ፣ ብዙ ነገር ማድረግ ትችላለህ። እንድታቀው ምን ምን ማለት በባዶ እንደዚህ አማችኝ ያድርጌው ምን እንደምታደርገኝ ምን እንደምታመጣልይ በሚለው ነው ያደረገው። ከዚህ በኋላ ግን ይበቃል እያላችሁ የቡቡዬ ምርጥ እህቶች ጽሁፍ ጻፉ፣ ሼር እያደረጋችሁ ቻናሉን እንደዚህ እንደዚህ የሚያደርጋቸውን ነገሮች እንዲቆጠር ማድረግ አለብን ማለት ነው። ውድ ቤተሰቦቻችን፣ እንዳይከፋችሁ ይሄንን ስለእልኩኝ ቅር እንዳይላችሁ፣ እኔ በመልካም ነገር አስቤ ነው ይሄን ነገር ምለው። ሌላ ሀይሚም ዳኒ ጋር ስትሄድ ዳኒ ስለማይሆናት ስለማያዋጣት ነው እንዳትሄድ ያልነው ሃይሚ ጋር ደግሞ ነገሮቹ ክርር ያሉት ብዙ ጊዜ እሷ ፕራንክ ስትሰራ አትናገርም። ስለማትናገር እምትሰራቸው ነገሮች ሁሉ ስለሚያናድዱ የምንናገራት ነገር ጠበቅ ሊል ይችላል። ከዛ ውጭ ግን ከሃይሚ ጋር ምንም ችግር የለብንም። የአይዲያዋ ችግር ነው። ብሩኬ ደግሞ እንዳያችሁት መግቢያውንም ግልጽልጽ አድርጎ ተናግሯል። ግልጽ አድርጎ ስለተናገረ ምን ብለን እሱን እንናገረዋለን? ምንም ከመምከር ውጭ ምንም እናመጣው፣ ሌላ ሀይሜንም መምከር ነው፣ እሱንም መምከር ነው። ሌላ ምንም አዲስ ነገር የለውም። ውድና የተከበራችሁ ቤተሰቦች በጣም አድርጌ አመሰግናለሁ።